አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሀባይብ እንዴ ናችሁ? ሰላም ብያለሁ። ዛሬ ከሲኦል የመጡ አንድ ትልቅዬ የሃይማኖት አባት የተናገሩትን እናድምጥና እንመለሳለን። ያን ነቢይ የሚሉትን ሂጂ አይቼዋለሁ፣ ሲኦል፣ ሲኦል አይቼዋለሁ። ያየውትን ደግሞ በእራሱ እየመሳከር ነው፣ በምታዩት ነው። በዛም በዚህም በነቢያችን ላይ ቅጥፈት በተለያየ መልኩ እየሰማን ነው ሉ ላ አፍሉ ልቅላ ሰላዋቱ ረቢ ወሰላሙ ለ እውነት ለማውራት እኔ የእሳቸው እምነት ተከታይ በሆን ወይ ደግሞ ለእሳቸው እምነት ተከታይ የማስተላልፈው መልእክት ቢኖርኝ ቀላል ጥያቄ ነው የምጠይቃቸው። ለምሳሌ እርስዎ የጌታ አገልጋይ፣ ትልቅ የሃይማኖት አባት ነው፣ ገነት መግባት ሲኖርብዎ እንዴት ሲኦል ገቡ? ሲኦል ምን ሊያደርጉ ሄዱ? የመሰረት ድንጋይ ሊጥሉ ነው? ለጉብኝት ነው ወይስ ወረፋ ልትይዙ ነው ይህም አንድ ጥያቄ ያስነሳል በሳል የሆነ መጠየቅ የሚችል አይምሮ ካለ ይህን ጥያቄ መነሳት ነበረበት ሁለተኛው ነፍሴ ከስጋዬ እንደተላቀቀች ቀጥታ ወደ ሲኦል ገባሁ ነው ያሉት እሳቸው ቃል በቃል ስለዚህ እርስዎ የያዙት መንገድ ትክክለኛ መንገድ አይደለም፣ ጥመት ነው ማለት ነው። ይሄንን እህ ብሎም የሚያደምጥ የሃያ አንደኛው ክፍለ ዘመን ወጣት መኖሩ ያሳፍራል። ይሄ ተረት ተረት ነው። በዚህ አጋጣሚ የሃይማኖት አባቶች የራሳቸውን እምነት በአግባቡ ለምዕመናኖች ማስተማር በሚገባቸው ጊዜ የሌሎችን ሃይማኖት ትንኮሳ በሆነ መልኩ እየቃጠፉና እየዋሹ ሌሎችን ማስደሰት ይሄ ከሃይማኖቱ አንግል ተገቢ ነው ብዬ አላስብም። ከሚያወራው ሰው የሚያደምጠው ልጅ ነው። የገረበ አይባልም እኮ እንደወረደ እኮ አይቀበሉትም። እንዴት ይባላል? ለምን ይባላል? ሌላውን ደግሞ ቅጥፈት፣ እስኪ አብረን እንመለስበት። መሐመድ ይለው ተነስና በአለመስጠር እየነበረውን መግባር ግን ተናገር ይለው በዚያን ጊዜ ሲሄድ ነው ሲለው እዚያው ላይ እንዳለ ምን አደረገ? ስምላያን ረማን ረኒ አለ አላብያ ዳን ብጠራው ሶላት ሰ በጾም ሰላም ተጠመቁ። ይሄው እንደምታዩኝ ነው የሚለው ራሱ ቃሉ። እንደምታዩት ነው አንተ ሙሐመድ ብሎ አላቸው ነው ተባ ያሉት እሳቸው። ከዛ ሙሐመድም ቢስሚላህ አራሕማን አራሂም አሉ። ቢስሚላህ አራሕማን አራሂም ማለት ምን ማለት ነው? መጀመሪያ በአላህ ስም እጅግ ሩህሩህና አዛኝ በሆኖ ማለት ነው። ምናልባት እንግዲህ ይህንን በተለይ የሌላ እምነት ተከታይ ሆናችሁ በአረብ ለምትኖሩ አረብኛ የምትችሉ የምትሰሙ ህቶች አላችሁና ለትዝብት ይህንን ትርጉም ኮመንት ላይ ያስቀምጡልኝ። እንደዚህ ያሉ ቅጥፈቶችን ስንቃጥፍ ሰው ይታዘበኛል። በእኔ ስር የሚያደምጠኝ ሰው አለ፣ ይህንን ቋንቋ የሚችል ሰው አለ፣ ነገ ጧት ልዋረድበት ይችላለሁ፣ ቅጥፈት እንደሆነ ይነቃብኛል ብሎ ሰው ይታዘበኛል። ማለትም ሰውኛ ባህሪ ነው። ሌላው ነቢያችንን በተናገራችሁ ቁጥር የዓለም ህዝብ በሙሉ በሳቸው ፍቅር ያብዳል።

ከኦርቶዶክስ ይሄኛው እስልምና በለጠ ብዬ ስል፣ አዎማ ገብቶናል። እኔ ያልገባኝ ገባችሁ ብዬ ስል፣ አዎ አንቺ አልገባሽ ገባን አሉ። በቃሽ። ግን ሻሃዳ የምትይዙ ከሆነ እስልምና የምትቀበሉ ከሆነ ነገ ከነገ ወዲያ ከእስልምና ወጥቼ ኦርቶዶክስ ሆናለሁ፣ ከእስልምና ወጥቼ ጴንጤ ሆናለሁ ብላችሁ ያላችሁ እለታ እግዚአብሔር ምስክሬ ነው ገድያችሁ ጀላ ፖሊስ በቃ ወላዋይነት አያስፈልግም። ለአቋማችሁ መጥናት አለባችሁ። ስለዚህ ሻሃዳ ከመያዛችሁ በፊት እስልምና ላይ ትክክል ነን ወይ የምንሄድበት መንገድ ትክክል ነን ወይ ብላችሁ እንድታስቡ ይችን ሁለት ቀን ሰጠዋችሁ አልኳቸው። እነሱ ሁለት ቀንም አላስቆዩኝም። በንጋታው እማ ልክ ነን እኮ እኛ እኮ ለአንቺስ ደብቀንሽ ነው እንጂ እኮ እንደዚህ እንደዚህ እኮ እየተማርን እንደዚህ እንደዚህ እየተወያየን እኮ ስድስት ወር አልፎናል ብለው ሲሉ አጋጣሚ ያው አንቺ ቤት መጣንና አሚናም ነበረች እያወራን፣ እኔ ልጆቼ እንደዚህ እንደዚህ ብለውኛል ብያልኩሽ ሻዳ ያዘች እዛው። ማን ነው ስም ይጠፋብኛልና እንትንም አሉ ውስታዝ ነው፣ አዎ ውስታዝ ነበረ። ከድጃ ብሎ ስም አወጣላት። ያው አንቺ ቤት ሻዳ ያዘች ማለት ነው። ከዛ በኋላ ያችኛዋ በሶስተኛው ቀን ነው፣ በአራተኛው ቀን ደግሞ ያችኛዋ ያዘች። ያችኛዋ በነገራችን ላይ እስልምና መገዛት ነው ስል ሁሉም ነገር ትዕዛዝ፣ በእስልምና ትዕዛዝ ያልተሰጠው ምንም ነገር የለም። ማስነጠስ ራሱ ማስነጠስ ራሱ ትዕዛዝ አለው። ስታስነጥስ አልሐምዱሊላ ማለት አለብህ። ስለዚህ ክርስቲያንን የምትሉ ቲክቶከሮች እያየኋቸው ነው። ይሄ ሚኪ የሚባል አለ። በተለይ ደግሞ ጎንደር አካባቢ ያለው ዲቃላ ያስጠላል፣ ሃይማኖትም ስለሌለው። ምክንያቱም የማንነት ጥቃት ስላለበት አጭበርብሮ መኖር ስለሚፈልግ አንገቱ ላይ ምንም ያክል መስቀል አለ፣ እስላም መስሎ አላህ አክበር ምናምን ይላል። እስላሞቹ ነበሩ መቃወም ያለባቸው። እስላም ቲፎዞ ስለሚፈልግ ሁሉ ሰው እስላም እንዲሆን ስለሚመኝ እንጂ ክርስቲያን ናንተ በኛንትን አትቀልድም፣ በኛንትን አታሾፍም ነበር እነሱ። ጊፍት ይሰጡታል፣ የቀነሱ መብዛት፣ መታየት፣ ልክ እንደ አርሴናልና እንደ ማንቸስተር እንደ እግር ኳስ ደጋፊ ሁሉ እስላም እንዲሆን ካላቸው ጉጉት የተነሳ እዚህ የጠሽ ሀሽሻ የእስላም ቆብ አድርጎ የእስላም ምናምን አድርጎ በሃይማኖታችን አትቀልድ ማለት ነበረባቸው። አይሉም ግን እነሱ ሁሉ እንደዛ እንዲሆን ስለሚፈልጉ ማለት እዚህ ቲክቶክ ላይ ያሉ በሙሉ አመዳም፣ በጣም የሚያስጠሉ ቀፋፊዎች አሉ። የእምነት ጉዳይ ቀልድ አደለም። የእምነት ጉዳይ ቀልድ አደለም። የመማርን ቲክቶክ ያደመቀው ባለማተቡ ነው። ክርስቲያኑ እስቲ አምላኪ ሲሰደብ እግዚአብሔር ሲሰደብ ታቦቱ ሲሰደብ ቅዱሳኑ ሲሰደቡ በሼኮቻቸው መጽሐፍ ሲጻፍ አንድ እስላም ወጥቶ አንቺ ጋ እኔ እንትን ብለ አንድ አንድ እስላም መስቀል አድርጎ መስቀል አድርጎ እንደ ክርስቲያኑ እንደ ኦርቶዶክሱ ያሽቃብጣል። አሽቃባጭ ጋለሞታ ሁሉ እስቲ አንድ እስላም ዛሬ የክርስቲያኖች በዓል ነው ሁዳዴ ነው ዛሬ ስቅለት ነው እስቲ እንደነሱ መስቀል አድርጌ ላስደስታቸው ይላል አይልም የእኛ ኮተታም አመዳም ከእስላም በላይ እስላም ሆኖ ያሽቃብጣል ሃይማኖት የለውም ለመማር ፈቃደኛ አይደለም ይሄ የማህበራዊ ሚዲያ እስላሙ ዮኒ ማኛ እኮ የሚጫወትበት ነው ዮኒ ማኛ ሰልም ያለው ብሎ አሰላሙ መሐመድ ረሱልና ምናምን ምናምን ብሎ እስላሙ በሙሉ ጮቤ ረግጦ መኪናው ላይ ሳይሸልሙት ነው ቶሎ የወጣው። ፈጠነ እንጂ እሱ በሽተኛ ስለሆነ ቀውስ ስለሆነ ትንሽ ቢቆይ ኖሮ መኪና ይሸልሙት ነበር፣ ቤት ይሸልሙት ነበር፣ ገንዘብ በገንዘብ ሀብታም ቢታ ያረጉት ነበር። እሱ የያዘው አጋንንት ደግሞ አያስቆየውምና ከእስልምና ወጥቶ ጴንጤ ነኝ አለ። እስላሞቹም ትንሽ ጨፍሮ ጨፍሮ አልሆነላቸው ከዛ ጴንጤዎቹ ደግሞ በቃ ዮኒ ማኛ መጣልን፣ ሃይማኖታችንን ቡም ሊያደርገው ነው፣ ብዙ ሰው ጴንጤ ሊሆን ነው ብሎ ሲጠብቁ፣ እዛም ደግሞ ትንሽ ገንዘብ ሳይሰጡትና ምን ሳይሉት ተናዶ ወጥቶ ደግሞ አይኔ ኦርቶዶክስ ነኝ ይላል። ኦርቶዶክስ መቼም ሄደም መጣ መቀበል ነው። ሳው እውነቴን እኮ ኢስላም ያስገድላል? አያስገድልም። ኢስላም መዋጋትን ግን ያዛል። ለምን? እራሳችንን ለመከላከል ትክክል ነው። ሀንድረድ ፐርሰንት ትክክል ነው። የምናፍርበት ነገርማ አይደለም። በነገራችን ላይ ሙስሊሞች አቅም ባልነበራቸው ሰዓት የመካ ሙሽሪኮች ያስቸገሯቸው፣ የመካ ሙሽሪኮች ብቻ አይደለም እኛ ሀገር ላይ ያሉትም እኮ አንዳንዴ የሚናገሩትን ስትመለከት ለስም ክርስቲያንን ይላሉ። በጣም የሚገርመኝ ነገር ይሄ ነው። ክርስቲያንን ይላሉ፣ ወላኪን ፈለስጤን ላይ እየተገደሉ ያሉትን ልጆች ደግ አደረጉ እንኳን ገደሏቸው የሚለውን ታያለክ። ምን ያክል መሀይም እንደሆኑ ነው የሚገልጸው። ያ ክርስትናን አይወክልም። አንደኛ ነገር ለምን ሲጀመር ከሙስሊሙ በላይ አይሁዶች የሚጠሉት ክርስትናን ስለሆነ ተግባባን። ከሙስሊሙ በላይ አይሁዱ የሚጠላው ክርስትናን ስለሆነ፣ ክርስትናን እኮ ቆሻሻ አድርጎ እኮ ነው የሚያስቡት አይሁዶች። ይህንን ታውቃላችሁ፣ ክርስቲያኖችን ቆሻሻ አድርጎ ነው የሚያስቧቸው። ነቢያላህ ዒሳን የዝሙት ልጅ አድርጎ ነው የሚያስቡት፣ ወላያዙ ቢላህ ከዚህ በላይ ዝቅጠት አለ እንዴ? የአላህን ነቢይ፣ የተከበረን ነቢይ፣ አላህ Subhanahu Wa Ta'ala በተአምር እንዲፈጠር ያደረገውን ነቢይ የዝሙት ልጅ አድርጎ ከማሰብ በላይ ጥመት አለ? አይታችሁ ከሆነ የሆነ ቪዲዮ አለ እኮ እንዲህ እያለፉ እቱ እያሏቸው የሚያልፉት ቸርች ፊት ለፊት ሄዶ እቱ እያሉ ማለት ነው እየተፉባቸው ያልፋሉ። ያንን ስትመለከቱ ምን ያክል እስራኤሎችን ደግፋለን ምናምን የሚሉ ክርስቲያኖች ምን ያክል በሃይማኖታቸው ላይ አላዋቂ እና መሀይም እንደሆኑ ነው የሚገልጸው። አንድ ሱ ሁለተኛ ነገር ምን ያክል የኢስላም ጥላቻ እንዳለባቸው ምን ያክል በዚያ ጥላቻ እንዳደጉ ነው የሚገልጸው ማለት ነው። እኛ ሙስሊሞችስ ምንድነው? ምንድን ነው የምንለው? እኛ ሙስሊሞች የምንለው የማንም ደም በከንቱ አይፍሰስ ነው። የማንም ወሮ በላ ከኢትዮጵያ ዞር ቤት፣ አጠገቤ ስራዬን ልስራበት። ለንቶ ፈንቶ የሚሆን ጊዜ የለኝም። እባክሽን እህቴ፣ በእኔ የደረሰ በማንም አይድረስ። ያልጠበቅኩት ችግር ገጥሞኝ ነው። ብሩንም እንኳን ቢሆን ቆርጠሽ እባክሽን ሽን ብትመልሽልኝ ሴትዮ ነካ ያደርግሻል እንዴ! መልሽ፣ ይዞ መጣሁኝ ወይ የተሸጠ መድኒት እኮ አይመለስም። እባክሽን ድህነት ቢፈትነኝ እኮ። ዞርቤ ከአጠገቤ ስራዬን ልስራበት ለአንቶ ፈንቶ የሚሆን ጊዜ የለኝም። እባክሽን እህቴ፣ በእኔ የደረሰ በማንም አይድረስ። ያልጠበቅኩት ችግር ገጥሞኝ ነው። ብሩንም እንኳን ቢሆን ቆርጠሽ እባክሽን ብትመልሽልኝ። ሴትዮ ነካ ያደርግሻል እንዴ! እባክሽን ድህነት ቢፈትነኝ እኮ ነው። እንቺ፣ አረ በናትሽ፣ እሱ ምንድን ነው፣ በየት ሀገር ነው የተሸጠ መድኃኒት የሚመለሰው? እኮ መድኃኒቱን ስንተን የገዛሽው እህቴ? አንድ ሺህ ብር ነው የገዛሁት። ምን አለበት መድኃኒቱን ወስዳ ግማሹን ብር እንኳን ብትመልስልኝ የጋብቻ ቀለበቴን አስይዤን የገዛሁት መድኃኒቱን እና መድኃኒቱን ለመመለስ ለምን ፈለግሽ? ምን ላድርገው? መድኃኒቱን ወንድሜ ለባለቤቴ ነው የምገዛው። ልጆቼን በትኖብኝ እንዳይጸልይልኝ ስትኛ ነበር እንዴ ማለቱንስ ብዬሽ ነበረ። ግን የገዛሽውን መድኃኒት የሚያስመልስ ምን ተገኘ? ወይስ ሌላ ቦታ ዋጋው የሚቀንስ አግኝተሽ ነው? ቢሆን በምንድሌ መድኃኒቱን ይዤ ሲሄድ ባለቤቴ ናርፎን ያገኘሁት አማራጭ ስላጣሁኝ እንጂ እናንተንም ማስቸገር አልፈልግም ነበር። አይዞሽ እሺ። አንዳንድ የሚያስፈልግሽም ነገር ካለ እየመጣሽ ጠይቅ ነው። አመሰግናለሁ እናት አንቺ። አይዞሽ ነቢያችን ዐለይሂ ሰላቱ ወሰለም የሚሳደብና የሚዘልፍ እሳቸው ላይ የሚንጠራራ ማንኛውም አካል ከአኺራ በፊት በዱንያ ላይ አላህ ያዋርደዋል። በቅርቡም እኮ በፈረንሳይ ላይ ነቢያችን ዐለይሂ ሰላቱ ወሰለም በካርቶን ስዕል በማውጣት ሲዘልፍና ሲሳደብ የነበረው ባለጌ በመኪና አደጋ ከነ ጠባቂዎቹ ነው አላህ ሱብሓነሁ ወተዓላ ወደ አኺራ እንዲሄድ ያደረገው። እዛ እንግዲህ በመኪና አደጋ እሱ ውስጥ እያለ እዚያ አካባቢ ያሉት የሳት አደጋ ሰራተኞች እንኳን ማዳን ሳይችሉ አላህ ስብሓነው ተዓላ አዋርዶ በዱንያም እሳት፣ በአኸርም እሳት፣ በቀብርም እሳት የሚጠብቀው አላህ ያደርገዋል።